እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ግሮች ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነቱም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለጉት፣ መለሰልኝም ከመከራዬም ሁሉ አዳረኝ።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 እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድልም። እግዚአብሔር አምላኬ እናመሰግናለን። አንተን ጠርቶ ያፈረ ማንም የለም። አንተን ተማምኖ የተዋረደ የከሰረ ማንም የለም። አንተን ተስፋ አድርጎ ተስፋውን ያጣ ማንም የለም። እግዚአብሔር አምላኬ ወይ ቢተማመኑብህ የምታኮራ፣ እግዚአብሔር አምላኬ ብደገፉብህ የምታስተማመን እውነተኛ ምርኩዝ እውነተኛ ጋሻ የደህንነታችን ማስተማመኛ አምላካችን ሆይ ቅዱስ ስምን እንባርካለን። ዙሪያችን በመላእክቶች ያጠርቅ፣ በሰዓት ቅጥር ዙሪያችንን ያጠርቅ። አምላካችን ቸር እግዚአብሔር ምረትን ቀምሰናል፣ ቸርነትን አይተናል፣ ውበትን አይተናል፣ ታላቅነትን አይተናል። እግዚአብሔር ሆይ እናመሰግናለን። አንተ ምስውን ነ፣ አንተ ብሩክ ነ አንተ መልካም ነህ። ክብር ምስጋና ላአንተ ይገባሃል። እግዚአብሔር አምላኬ ሆይ ችግራችንን ያየ እግዚአብሔር አምላኬና መድኃኒት ሆይ መርገማችንን ተመልክተ ከመርገማችን ያዳንከን ከችግራችን ያወጣን ከመከራም ሁሉ ያዳንከን እግዚአብሔር አምላካችን እናመሰግናለን። ወደ አንተ ቀርበን ስምንም ጠርተን እግዚአብሔር አምላኬ አላሳፈርከንም። እግዚአብሔር አምላኬ ፊታችንን አላሳፈርክም። ጀርባህንን አልሰጠንም። እግዚአብሔር አምላኬ ሆይ በፈለግን ጊዜ ተገኝተልናል ከመከራ ከችግርም ሁሉ ዋድነህናል። እግዚአብሔር አምላኬ ቅዱስ ስምን ታላቅ እናደርጋለን እናመሰግናለን። በአንድነትም ቅዱስ ስምን እና እናከብራለን እንጠራለን። በክርስቶስ ኢየሱስም ስም ለዘለዓለም ለዘላዓለም እየተባረከ ነፍሳችን በአንተ ከብራለች። እግዚአብሔር አምላኬ ደስ ተሰኝተናል። ከዘላለም ጨለማ ከዘለዓለም ሞት ወደ ዘለዓለም ሕይወት ከጨለማም ወደ ድንቅና ወደሚደነቅ ብርሃን አሳልፈ አሸጋግረናልና እግዚአብሔሮ ለቅዱስ ስምህ ምስጋናን እንሰዋለን። እግዚአብሔሮ ለዘለዓለም ተባረክ። እግዚአብሔሮ ለዘለዓለም ተመስገን። እግዚአብሔር አምላኬ ቅዱስ ስምህ ይባረክ። እግዚአብሔር አምላኬ የተባረከው ስምህ የተወደደውን ስምህን የሚያድነውን ስምህን የማያሳፍረውን እግዚአብሔር አምላኬው ስምህን ለዘላለም ድንቅና ታምራትን የሚያደርግ ሕያው የሆነው ስምህን እግዚአብሔር እንጠራለን። የማይሰለች ነውና ስምህ፣ ድንቅን የሚያደርግ ነውና ስምህ፣ ኃያል ነውና ስምህ ቅዱስ ስምህን እንጠራለን። ከችግራችን ከመከራችን ሁሉ እናርፋለን። አምላካችን በፊትህ ፊታችን አያፍርምና፣ እግዚአብሔር ጀርባህን አትሰጠንምና ልመናችንን ትቀበላለህ፣ ምስጋናችንን ትቀበላለህ። እግዚአብሔር አምላክ ሆይ እናመሰግናለን። በነገር ሁሉ በዘመናት ሁሉ እግዚአብሔር አምላክ ሆይ ተባረክ። ታላላቆች ታናናሾች ያመሰግኑዋል። አንተ ምስጋና የሚገባ አምላክ ነህ። አምልኮ የሚገባ አምላክ አንድ አንተ ብቻ ነህ። ልትሰገድልህ የምትመለክ የሚገባ አምላክ አንድ አንተ ብቻ ነህ። ምክንያቱም ለዓለሙ ሁሉ መድኃኒት አንተ ብቻ ነህ። ለዓለሙ ሁሉ ተስፋና መድኃኒት አንተ ብቻ ነህ። ሕይወት ልትሰጥ ልትነሳ፣ ልትምርም ልትቆጣም የምትችል አምላክ አንተ ብቻ ነህና ለዘለ ዓለም አንተን እናመልካለን። ችግራችንን ሁሉ ምስጋናችንንም ለአንተ እናቀርባለን። አንተን እናመልካለን፣ በአንተም እናምናለንና እግዚአብሔር አምላክ ወይ አምልኮ ውዳሴ ለዘላዓለም ላንተ ይሁን እግዚአብሔር አምላኬ። ጉልበት ሁሉ ለአንተ ብቻ ይንበርከክልህ፣ ፍጥረታት ሁሉ አንተም ብቻ ያምልኩ። አንተ የሚገባ አምላክ ሉዓላዊ፣ ለዘላዓለም ጉልበታም፣ ሐያል፣ ባለሥልጣን ነህና ክብርና ምስጋና ለአንተ ይሁን። ከክፉ ሁሉ የጠበከን እግዚአብሔር አምላክ እንደ ጠላታችን ፈቃድ ያልተውከን፣ ለጠላታችን ለዲያብሎስ ለጥርሱ ንክሻ ያላደረግከን ያላዋረትከን እግዚአብሔር አምላካችን ሆይ ጋብሮ ሜዳ ላይ አልከፈርከን እግዚአብሔር አምላካችን ሆይ፣ ክብርና ምስጋና ላንተ ይሁን። ዛሬ በሰላም የዋልነው ነው እግዚአብሔር ከክፉ ሁሉ እየተጠበቅ ነው። ዙሪያችን እግዚአብሔር አምላክ የው ጠላት ስለሌለ አይደለም። ዘውትር ሊውጣውን ፈልጎ እንደሚያገሳ አንበሳ የሚዞረውን ክፉ ነፍሰ ገዳይ ጠላታችንን እግዚአብሔር አምላክ እያሳፈርክ እግዚአብሔሩ ዙሪያችንን የጋረድክ የጠበክ የረዳኸን እየተንከባከብከን ወደ ዕረፍት ወደ ሕይወት የመራህን አምላካችን አንተነ ክብር ምስጋና ለአንተ ይሆን። ዛሬም በማየታችን እግዚአብሔር በሰላም መውጣት መግባታችን በአንተ ምክንያት ነውና ክብር ይገባሃል። ይህን ምሽት ደግሞ እግዚአብሔር አምላኬ ለአንተ ሰጠን። ለአንተ ምስጋና ይገባሃል፣ ለአንተ ክብር ይገባሃል። እግዚአብሔር አምላኬ ይህን ምሽት ባርክልን። ልባችን በምስጋና ተሞልቶ እግዚአብሔር አምላኬ በአልጋችን በመኝታችን አንተናና እንድናስብ እግዚአብሔር አንተን እንድናሰላስል በሕልም በራእይ ቅዱሱን አንተን እንድንመለከት እግዚአብሔር አምላኬ ድምፅን እንድንሰማ በኢየሱስ ክርስቶስም እንድትረዳን እንለምናለን። ቅዱስ መንፈስን በልባችን ንሾማለን። በልባችን አንተ ንገስ፣ በሐሳባችን አንተ ድመቅ፣ ውለንተናችንን አንተ ተቆጣጠረን። እግዚአብሔር አምላኬና መድኃኒቴ ሆይ በዚህ ሌሊት የተለያዩ የጨለማ ኃይላት የሚያስጨንቁ እንቅልፍ የሚነሱ የሚያውኩ በኢየሱስ ክርስቶስ ስም ስልጣን፣ ይታሰሩ፣ እንቃወማቸዋለን። በተሰጠን ስልጣን ባንደበታችንም ላይ ባስቀመጥከው በልጅነት ስልጣን በዳንበት ሕያው በሆነው በትንሣኤው ንጉሥ በጌታችን በኢየሱስ ክርስቶስ ስም የጨለማን ሥራ የዲያብሎስን ምክሩን እንቃወማለን። በኢየሱስ ክርስቶስም ይፍረስ፣ በኢየሱስ ክርስቶስም ከንቱ የሆነ ሐሳቡ ምክሩ። እግዚአብሔር ሆይ መንገዳችንን፣ ሕይወታችንን፣ ቀሪ ዘመን ዕድሜያችንን ሁሉ ለአንተ ሰጠን። አንተ ባርከን፣ አንተ ምራነ፣ ከክፉም ሁሉ አንተ ሰውረን። ለተጨነቁ እግዚአብሔር እረፍት ይሆንላቸው። ለታመሙ በኢየሱስ ስም ሰላም ይሆንላቸው። በስደት ምድር ላይ ያሉ ሞገስ ይሆንላቸው፣ እረፍት ይሆንላቸው። እግዚአብሔር አምላክ ሞገስ ማስፈራት በእነሱ ላይ ይሁን። እግዚአብሔር አምላክ ሆይ የሄዱበት ያሰቡት አላማ ይሳካላቸው። አንተም እግዚአብሔር አምላክ በልባቸው ክብር ሁል ጊዜ በሁሉም ስፍራ የምትመለክ በሁሉም ስፍራ በአንድ የምትገኝ አምላካችን ሆይ በእነሱ ልብ ላይ ልቀ ከፍ ብለ በሄዱበት ባሉበት ስፍራ ሁሉ እንዲያመልኩ ቅዱስን መንፈስ አብዝተ በልባቸው እንድታከብር እንድታነግስ በኢየሱስ ስም እንለምንሃለን። እግዚአብሔር አምላኬ ሆይ ተባረክ። ሌሊቱን በሰላም አሳድረን ጌታችን ጻድቁ በመድኃኒታችን በኢየሱስ ክርስቶስ ስም አለይን። አሜን።